ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ የሆነ በጣም ደህና ነኝ። እናንተም በያላችሁበት ደህና እንደሆናችሁ ሰላም እንደሆናችሁ እምነቴ ነው። ከዛሬ ጀምሮ አንዳንድ የእስልምና የኢትዮጵያ ሙስሊሞች የሚንጫጩበትን ከእስልምና የተለያየ አመለካከት ካላቸው ከእስልምና መሪዎች ከኢማም ታውሄዴ ታውሄዴ ይባላሉ። ታውሄዴ ኢማም ታውሄዴ ተብለው ይጠራሉ። የአውስትራሊያ እንትን ኢማም ናቸው። የሚሉን ነገር አለ። በእስልምና ላይ እስልምና መማር አለባችሁ ነው የሚሉን። ስለ እስልምና መማር ግዴታችን ነው። እስልምና ብዙ ችግር እየፈጠረ ስለሆነ መማር አለብን፣ ይላሉ። እንስማ። ተረጉማል። ጎጅ በሆነው ጎጅ የሆነውን የእስልምና ባህሪ ሁላችንም ማወቅና መማር አለብን። ምን የሆነውን ጎጅ የሆነውን ምንድን ነው? በእነዚህ መጽሐፎች፣ ሳሂ ሙስሊም፣ በሳሂ ቡሃሪ በእነዚህ የእስልምና መጽሐፎች ያሉትን ማወቅ በጣም ጠቢብ ነው። ይህም ደግሞ አስፈላጊ ነው። ብዙ ሪፎርም ያደረጉ ወይም ደግሞ ተሃድሶ ያመጡ ሰዎች ዝም ብለው በህልምና በእንትን ያመጡት አይደለም። ብዙ ጥናትና እንትን አድርገው ነው እና እሱ ምንድነው ለውጥን እናመጣለን በስልምና ላይ ነው የሚለው።

መጽሐፎች ናቸው። በሁለቱ እጆች መካከል በያዝኳቸው መጽሐፎች ላይ እያንዳንዱ ሙስሊም ያምናል። እንግዲህ ኢትዮጵያዊ ሙስሊሞች እናጠፋለን ካላችሁ፣ ከእሱ ጋር ግጠሙሽ። ከማን ነው? ከእፎይ ጋር አይደለም፣ ወይም ከእኛ ጋር አይደለም። አድራሻ የት ነው አትበለኝ፣ አድራሻ የት ነው በለውሽ። እኔ የበለጠ እሱ ሊያመጣልህ ነው። ሰዎችም ሙስሊሞች ቀጥታ በቀጥታ ወይም ደግሞ በተዘዋወሪ መልኩ በቀጥታም በተዋዋሪ መልኩ እያንዳንዱ ሙስሊም በዚህ ያምናል። ከእነዚህ መካከል ደግሞ የተወሰነ ትንሾች አለን እንደዚህ አይነት መጽሐፍ አናምንም ብለን የምንል ስለዚህ ሙስሊሞች የሚደገፉት በነዚህ አራት መጽሐፎች በያዝኳቸው በነዚህ ላይ ነው። የእስልምና እንትን የሚደገፉት የምታየው ቁርአን ነው። ሆሊ ቁርአን ይለዋል። ቅዱስ ቁርአን አደለም። ቅዱስ እንኳን የለም ቁርአን ብሎ ቅዱስ የለም። አክቹዋሊ ሆሊ ቁርአን ተብሎ አይታወቅም። ቁርአን ቁርአን አልከሪም ነው የሚባለው። ከሪም ማለት ደግሞ ሆሊ ማለት አደለም ታላቅ ማለት ነው ይህ እንግዲህ ሁላችን ሙስሊሞች የምንቀበለው የምናምንበት ነው በሁ በዚህ ቁርአን የማምኑ ሙስሊሞች አይደሉም በዚህ መጽሐፍ ማመን አለባቸው ሙስሊም ለመባል እሱን አናብራራም አሁን

በአንድሮ ቦልት ሾው በተደረገው እንትን ፕሮግራም አይታችሁኝ ከሆነ የአንዱን ይዘ መጥቼ እንደነበር ከእነዚህ መጽሐፎች መካከል ታስታውሳለህ። ከዛም አንብቤ ነበር፣ ሪፈር አድርጌ ነበር፣ አንብቤ አጣቅሸ ነበር ያ

ያበደው መሐመድ እንጂ ኢማም ታውዲ አይደለም። አዎ፣ በዚህ ውስጥ የተነገሩትን ማመንና እንትን ማለት እብድ ነው የሚያደርገው፣ ያሳብዳል። የእብድ መጽሐፍ ነው። እነዚህ የእስልምና መጽሐፎች የእብድ መጽሐፎች ናቸው። ችግሩ ሁሉም ሰው ይሄንን የማግኘት እንትን የለውም። ማወቅ ለማማር ለመማር ለማወቅ ማንም የለውም። ሁሉም ሰው ቢኖራችሁና ብታገኙ እንኳን የመረዳት አቅማችሁ ያን ያህል ነው፣ በቋንቋ ምክንያት። በእነዚህ መጽሐፍ ምን እንዳለ ዛሬ ጀምሮ አሳያችኋለሁ።

ከብዙ መጽሐፎች ከብዙ እንትን ቤተ መጽሐፍቶች ወይም ደግሞ ከእስልምና ማህደሮች እንደዛ ይገኛል። ምክንያቱም ሳሒህ ቡኻሪ የቁርአኑን ወስዶ ስለሚያብራራ ነው። በተለይም ሳሂህ አልቡሃሪ ስለ ቁርአን በጣም አድርጎ እንትን ይላል፣ ያብራራል። በምን አይነት መመሪያና በምን አይነት ስርዓት እኛ ሙስሊሞች መኖር እንዳለብን ያስተምረናል። እዛ ጥሩ ሰዎች ለማድረግ ነው ነው የሚለው ይሄ ነው

እንዴት ነው አፕላይ የሚያደርገው በእኔ በሕይወት? መልሱ ቀላል ነው። ምክንያቱም ለብዙ ዘመናት የሳሂ ቡሃሪ መጽሐፍ ከፍተኛ ተጽዕኖ ስላደረገ ነው። ቁርአንን እንትን እያደረገ በሁሉም የእስልምና ክፍሎች ክፍሎች የተለያዩ የእስልምና ወይም የእስልምና የተለያዩ ኦርጋናይዜሽኖች፣ ዘይዲ፣ ሺያ፣ ሱኒ፣ የተለያዩች እና ብዙዎች የሚወስዱት ምን ሆሊ ቁርአንን መረዳት ከቡሃሪ ነው። ስለዚህ ወደ ቡሃሪ ነው የሚቀላቸው። ሁሉን የትምህርት ዘርፎች ተጽዕኖ አድርጓል። ማን ቡሃሪ። የኢራኑ ኮሚኒ፣ ሌሎችም ሸያ ንትኖች ተጽዕኖ ተደርጎባቸዋል። ምክንያቱም የሳሂ ቡሃሪ ከሚና በሺአም እንኳን ገብቷል ነው የሚለው ስለዚህ ይሄው መጽሐፍ ነው ሁሉም ይኖሩበታል ተቀብለውታል በተለያየ ስም ተጠርተው በስኒ በውሃቢ በምናምን አንደር ከበር ሆነ ውስጥ ለውስጥ በዚህ በቡሃሪ ይኖሩበታል ይህ መጽሐፍ እነዚህ መጽሐፍቶች የቡሃሪ መጽሐፎች የሰው ልጅ እንዲያልቅ ለሰው ልጅ እልቀት ከፍተኛ በርን የከፈቱ ሚና የተጫወቱ ናቸው። ለሰው ልጅ ማለቅ፣ ለደም መፋሰስ ይህ መጽሐፍ የጦርነት እንትን መጽሐፍ ነው። በቃ የኢትዮጵያዊ ሙስሊምም ይሄ ነው ይሄን ነው ለዚህ ከመጀመሪያው ጀምሮ ያመጣሁላችሁ ስሙ። እንቀጥላለን። እንማራለን በደንብ አድርገን። ምንድን ነው ቁርአን ቡሃሪ ምናምን? ይሄ ለማወቅ የምትፈልጉ ሁሉ ይሄ መስት ነው። ስለዚህ ቁርአን አለ፣ ከቁርአን እነዚህ ሳሂ ሙስሊምም አለ አለ ሌላ ሌሎችም አሉ፣ እናያቸዋለን። አሁን በዚህ ነው ዛሬ ውይይት የሚያደርገው በቡሃሪ ላይ ነው እና ይሄ የሰይጣን መጽሐፍ ነው ነው የሚለው ይሄ ነው እስልምናን የጦርነት ሃይማኖት ያደረገው። ይሄ ነው ከቁርአን ቀጥሎ እነዚህ ናቸው የጦርነት መመሪያዎች፣ የአጥፍቶ ጠፊ መመሪያዎች፣ የወረራ መመሪያዎች ከምን ይወጣሉ? ከቡሃሪ። ይሄ መታገድ በአለም ዙሪያ መታገድ ያለበት መጽሐፍት ነው ሳይ አልቦ የቡሃሪ መጽሐፎች በሙሉ በዓለም ላይ እነዚህ አሁን፣ ኢትዮጵያዊው ማን ነው? እፎይ ከቡሃሪ ያለውን አውጥቶ ስላነበበ ተንጫጫችሁ። እሱ ግን ምን ይላል? በሙሉ መታገድ አለባቸው፣ መደምሰስ አለባቸው። የእስልምና እንትን እነዚህ መጽሐፎች በሙሉ ከቁራን በስተቀር ሁሉ እንትን ማለት አለባቸው። Now, obviously, with four to analyze each and every volume within this uh, episode. በእነዚህ ፕሮግራሞች በማቀርባቸው ሁሉንም በትክክል እንትን ማለት አልችልም ሁሉንም መመርመር አይቻልም ውቅያኖስ ነው የተወሰኑትን ግን እያወጣሁ አሳያቸዋለሁ አለፍ አለፍ እያለን እናያለን በእነዚህ መጽሐፍት ውስጥ ምን አለ እንፈትሻለን እነዚህን መጽሐፎች ምክንያቱም አይነ ስውር ነው። እነዚህንን መጽሐፎች ሲጽፍ ምን እያሰበ ነው? ምን ለማለግ ፈልጎ ነው እንደዚህ አይነት ቆሻሻ መጽሐፍ የጻፈው? እንደዚህ አይነት የጦርነት መጽሐፍ የጻፈው ምንድን ነው ይሄ? ኢማም ነው፣ የአውስትራሊያ ኢማም እንግዲህ። ኢትዮጵያውያን አውስትራሊያ ያላችሁ አደራ፣ እንትን እንዳትሉት፣ ዕዳችሁ ዕዳ እንዳትገቡ። መጽሐፎቻችሁ አይደለም መቃጠል አለባቸው፣ መታገድ አለባቸው ነው የሚለው። ለምንድን ነው ህዝቡ እየተፋጀ? ለምንድን ነው ሙስሊሙ ሁሉ ዝም ያለው? በየሄዱ ቴረሪስት እያጠፉ አጥፍቶ ጠፊ ሞልተን ምድርን ምንድን ነው ሙስሊሙ ዝም የሚለው?

እነዚህን መጽሐፍቶች ያጥፍቶ ጠፉ መጽሐፎች ያዩ አረበኛ ማይችሉ የተለያዩ ሙስሊሞች በተለያየ ዩኒቨርሲቲ በእስልምና እንትን ተምረው ትልቅ ደረጃ ላይ የደረሱ ምርምር ያደረጉ ሊቃውንቶች እንዴት ነው ይህን ያላወቁት ይህ መጽሐፍ የወራሪዎች እና የአሸባሪዎች መጽሐፍ መሆኑን ያልደመደሙት ለምንድን ነው ነው ለምን ነው ዛሬ ልንማር ግድ የሆነው? ስለዚህ መጽሐፍ ለምንድነው? እስካሁን ለምንድን ነበር ለ1400 ዓመት ለምን ዝማረው? መልሱ ቀላል ነው። መልሱ እጅግ በጣም ቀላል ነው። አንድ ትልቅ የእስልምና የመጽሐፍ እንትን ቤተ መጽሐፍት ድህ ሳሂ ቡሃሪን ስጠኝ ብትለው፣ እሺ እነዚህን ለማግኘት ተስፋ ታረጋለህ ወይም ደግሞ ትጠብቃለህ እነዚህን መጽሐፎች። ነገር ግን ይችኛዋን ይሰጠሃል። በአራቱ መጽሐፎች ውጭ እስላም እንዴት አይነት አታ ላይ እንደሆነ ተመልከቱ። ዓለምን ለማታል መጽሐፍ እኮ ይላል መጽሐፍ ቅዱስ ዓለምን የሚያታልለው ሰይጣን ይለዋል። ዓለምን የሚያታልሉት ተመልከቱ። አራቱ መጽሐፍ እያሉ እነሱ ግን የትኛዋን ይሰጣሉ? እችን ትንሿ ለምን እች አንዷን። ያችም ደግሞ እንግሊዘኛና አረበኛ ናት። እዚህም ደግሞ የሚፈልጓትን ለቅመው ለቅመው አውጥተው እነዛ ከዋና ከሳሂ ከአራቱ የሳሂ ቡሃሪ መጽሐፎች ለቅመው ለቅመው ነቢዩም አታቆሽሸውም ምናምን ማትለውን ለዕውር ለሆነው ለሙስሊሙ ይሰጣሉ፣ ይሸጣሉ። ከሳሒሐ አልቡሐሪ አንተ እንድታነብ የሚፈልጉትን ብቻ ለሞ ለቅመው። እነዚህ ማን ናቸው? የእስልምና መሪዎች ሳሒህ ቡሃሪ ያለውን በፍጹም እንድታነብ አይፈቅዱም አይወዱም። ይችን ብቻ እኛ መርጠን የሰጠን ሳሄህ አልቡሃሪ መጽሐፉ የመጀመሪያ በእስልምና ሲጀምር የነበረው የተጻፉ የመጀመሪያዎቹ ዓመታት እስልምና የጀመረበት ይህንን ጽፈውልናል። ይህንም ደግሞ ኤክስፕሌን አድርገው አብራርተው ትራንስሌት አድርገው ተርጉመውልናል። ይሄ ግን አይደለም፣ ይሄ ውሸት ነው ነው የሚል small compilation from what ትንሽ ነው። ይሄ ትንሽ ነው ከዛ ከነዛ ከአራቱ የተወሰደው በጣም ትንሽ ነውእናንተ እንድታውቁት የሚፈልጉት ይህን ነው። ዋናውን አይሰጡም። ሙስሊሞች ሌቦች ናቸው። ይሄ ነው ዋናው። ግን አራቱ እኛ እውቀት የምንፈልግ ሰዎች በዚህ መጽሐፍ ውስጥ ምን እንደተጻፈና ምን አይነት ራዲካው የራዲካል እንትን ስርዓት እንዳለበት የአጥፍቶጣፊነት እንትን የሚጋብዝ ክፉ ስርዓት እንዳለበት ማወቅ አለብን። በዚህ መጽሐፍ ውስጥ ያለውን ምን እንደሆነ ማወቅ እንፈልጋለን። ስለዚህ ዛሬ ስንጀምር ሀ ብለን እንጀምር። ሙስሊሞች በዛሬው በአሁኑ ወቅት በዓለም እየዞሩ እንትን ይላሉ፣ ሰልፍ ያረጋሉ፣ ሰዎችን ይገላሉ፣ አጥፍቶ ይጠፋሉ፣ ንብረትን ያጠፋሉ። በምድር በሄዱበት ሁሉ ሙስሊሞች እንደዚህ ያረጋሉ፣ ምክንያቱም ነብያቸው የተሰደበ ይመስላቸዋል። ነብያችን ተሰደበ ብለው ይላሉ ሙስሊሞች ግን በመጽሐፋቸው እንደሆነ ስለማያውቁት ነው። ድምፄን ትክክል ገብቷል? እየሰማችሁ እንደሆነ ድምፄን ላረጋግጥ እና መጽሐፉን ልከፍት ነው። እየሰማችሁኝ ከሆነ ድምጼን አንድ በሉ ይላቸዋል። እንግዲህ ድምፁን አረጋግጦ እንትን ለማለት ነው ኮመንቶችን እያነበበ ነው? ነው አረጋግጡልኝ፣ መስማታችሁን ይላቸዋል። ስለዚህ ወደ ምንድን ነው ወደ ቡሃሪ እየገባ ነው። በጣም ኤክሰለንት ጥሩ ነው። እንጀምር አንዱን እንጀምርና ል ፕሮፌት መሐመድ ነብዩ መሐመድ ቤስት የሰው ልጅ ምሳሌ ነው ብለው እንትን ይላሉ፣ ያምናሉ። ሙስሊሞች በሙሉ ነብዩ መሐመድ ቁንጮ ነው ብለው ያምናሉ። ቤስት በጣም ከሰው ልጆች ሁሉ ምርጥ ነው ብለው ያምናሉ። እሱንም እንድንከተለው መከተል አለብን ይላሉ። እኔም ሙስሊም እንደመሆኔ አምናለሁ። አልገባውም እ እኔ በራሴ እምነት እውነተኛው ፕሮፌት መሐመድ አይሁዶችን የሚወድ፣ ክርስቲያኖችን ሬስፔክት የሚያደርግ ሰውን ሁሉ የሚያከብር እና እንትን የሚል ነው ብዬ ነው ስለማምን ነው።

የተለየ መሐመድ ነው። መጽሐፉን አምጣ እናንትን በለን ቆየን፣ ሊያወጣ ነው። መጽሐፉን እያረጋገጠ ነው። ተመልከቱ፣ ይኸው የታተመው በሳዑዲ ነው የሚሆነው። ይኸው መረጃ ነው የማመጣው በይሩት እንትን የሆነው እዛ የሚኖር ዳላል ኩትብ የመጽሐፍን ማሳተሚያ ድርጅት ነው የታተመው። የታተመው እንደዛ ነው። እና መጽሐፉን እንትን ለማለት ነው ሚለው እንስማው። እና ምን አለ እንዲህ ሚል እናገኛለን።

መጀመሪያ እጆቻቸውን ከዛ ፊታቸውን ይታጠባሉ፣ ከዛ እግራቸውን እንትን ያረጋሉ፣ ዋይፕ ያረጋሉ፣ ያደርቃሉ። ይህም ደግሞ አብሉሽን ይባላል፣ የመንፃት ስርዓት ማለት ነው ወይም በእስልምና እነዚህ ክስ ካልተደረገ ድረስ ማንም ሰው እንትል ሌላ አይችልም፣ ሊሰግድ አይችልም። ነብዩ ነዚህ ላይ ይገልጣል። ነብዩ መሐመድን ይህን ዘጠና አምስት ፐርሰንቱ ይህን ያምናል። እንዲህ እንዲ ላል ያላህ መሴንጀር

the person who wakes him up for prayer came to the Prophet Muhammad. እዛም ደግሞ ተኝቶ እያንቆራፋ ስለነበረ እንት ለጥሪ ያረገው አላሁ አክበር አላሁ አክበር ብሎ እንት ጥሪ ያረገው እንዴ ነብዩ አልገባም ብሎ መጣ ወደ ነብዩ፣ እንዲህም አለ ተነስ መሀመድ ተነስ እን የመጸለያ ጊዜ ነው አለውም፣ ያንኮራፋውን ሰላ ነው

እነ ቆሻሻው እያንቆራፋ ስለነበር ተነስቶ ሄዶ ጸለየ። ራሱን ሳያነጻ። ይህ የሚያሳየው ምንድን ነው? ይህ ነቢይ ዘጠና አምስት ፐርሰንት የሚሆነውን የሙስሊምን አለም ያስተማረው እንዲታጠቡ ታጥበው ውዱ እንዲያረጉ ያረገው ራሱ ሳይታጠብ ሲቀር፣ ይህም ምን ያሳያል? ራሱ ለህጉ የማይገዛ መሆኑን ነው። እሱ ሂፖክሬት ነው፣ ግብዝ ነው፣ ግብዝ መሆኑን ያሳያል። ነብዩ ግብዝ፣ እሱ የሚጸልየው ጸሎትም ተቀባይነት የለውም። ለምን ውዱ አላረገም? ይህን ነው የሚያምኑት፣ ይህን ነው የሚያምኑት። ይሄ ነው የቡሃሪ መጽሐፍ የግብዝና የሚያስተምረን ይሄ ነው እንዲህ ዓይነት ምን ዓይነት እንትን ግብዝ የሆነ ወራዳ የሆነ ነብይን ነው የሚያስተምረን ጊዜው እንትን ስላለ አቋረጥና እንደገና እቀጥላለሁ ምክንያቱም ብዙ ሰዓት እንትን ይልብናል ደህና ሆኖልኝ በይ